በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ በወደደን ባፈቀረን ፍቅሩን እስከ መስቀል ጥግ ድረስ በሰጠልን የአምላካችን ፍጹሜ ሰላምታ ቃል፣ እንደምን አደራችሁ? እንደምን ዋላችሁ? እንደምን እስከ ዚህ ሰዓት ደረሳችሁ? አሜን። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዘመን የማይቆጠርለት የዘላለሙ ንጉስ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱና እንደ ምረቱ እንደ ቅርባይነቱ እዚህ ያደረሰን አምላክ የተመሰገነ ይሁንልን። ድንግል ወላዲት አምላክ ቤዛዊት ዓለም ክብርና ምስጋና ይረሳት። ቅዱሳን ጻድቃን፣ ሰማዕታት እንደየክብራቸውና እንደየማዕረጋቸው የተመሰገኑ ይሁንልን። ዛሬ ያው የጾመ ሐዋርያት ማጠናቀቂያ ነው። እንደዚሁም የጻድቅ አባታችን በዓል ነው። በረከታቸው ከሁላችንም ጋር ሊሆንልን ቅዱስ ጴጥሮስ ወጳውሎስን በረከት በሁላችንም ነው ይደርብን። ቅዱሳን ሐዋርያት ጾመው ጸልየው ጸጋን በረከትን መንፈስ ቅዱስን አግኝተዋል። አገልግሎት ከመሄዳቸው በፊት መጀመሪያ በጾም ነው የጀመሩት እና እኛ ሁላችንም መጾም ያስፈልገናል ማለት ነው። ምንም ነገር ከመጀመራችን በፊት እግዚአብሔርን በጸሎትና በጾም መጠየቅ አለብን። እሱ መዳንያንም የቸርነቱን ስራ ይስራልን፣ አሜን። የጻድቁ የአባታችንን የአቡነ ገብረ መንፈስ ቅዱስን ገድል እናነባለን። እግዚአብሔር ከሁላችንም ጋር ይሆንልን፣ አሜን። ገድለ አቡነ ገብረ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ረኛችን ነው፣ የሚያሳጣን የለም። በለመለመ መስ ከሳደናል በረፍቷ ዘንድ ይመራናል ነፍሳችንን መለሰው ስለ ስሙ በጽርቅ መንገድ መራን በሞት ጥላ መካከል እንኳ ብንሄድ አንተ ከኛ ጋነና ክፉን አንፈራም በትርና ምርኩዝነት ያጽናኑናል አቤቱ በፊታችን ገበታን ላዘጋጀህልን በጠላቶቻችን ፊት ለፊት ራሳችንን በዘይት ቀባ ጽዋችንም የተረፈ ነው ቸርነትና ምረት በህይወት ዘመን ሁሉ ይከተሉናል በእግዚአብሔር ቤት ለዘላለም እንኖራለን አሜን በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ዘሰኑይ። ከዚህ በኋላ አቅሌሲያ በመጋቢት 29 ቀን ጸነሰች፣ በታኅሳስ 29ም ደም ግባቱ የአማረ ልጅ ወለደች። መልአኩ ገብርኤልን በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ከዚያን ጊዜ ጀምሮ መልአክ እንደ አወጣላት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያ ቀን ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ብሎ ለመንፈስ ቅዱስ ሶስት ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ፣ ለመንፈስ ቅዱስ ምስጋና ይሁን አለ። ስለ ጻዲቁ ስለ ሆነው መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጂቱ እጅ ተነስቶ ቅዱስ ቅዱስ ቅዱስ እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህች ክብር ከእናታቸው ማኅፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ተአምር ያዩ አደነቁ። እናቱም አደነቀች፣ እጹብ አለች። ከሶስት ዓመት በኋላም እግዚአብሔር መልአኩ ገብርኤልን እንዲህ ብሎ አዘዘው። ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበ ምኔቱም ህፃኑን ከበር አንስተ ካንተ ዘንድ አኑረው፣ ስለ ልብሱ፣ ስለ ምግቡ አታስብ። ሕፃኑ የመንፈስ ቅዱስ ማደሪያ ነው እና ምግቡ መንፈሳዊ ነውና የሆም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ አለው። የእግዚአብሔር መልአክም ህፃኑ ወዳለበት ወርዶ ህጻኑን ከእናቱ ክንድ ወስዶ ሴት ልጇን እንደምትታቀፍ በክንፎ አቀፈው። ከዚያ የነበሩ ሰዎችም የእግዚአብሔርን መልአክ ህፃኑን በክንፎ አቅፎ ሲሰሞ ባዩ ጊዜ ደነገጡ። እስከ ሰባቱ ሰማያት አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔር ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ተባርከው። ዳግመኛም አዳም፣ ሴትና ሄኖስ፣ ቃይናን እና መላኤል ያሬድና የኖክ ማቱሳላ፣ ላሜና ኑ ወዳሉበት ውሰደውና ይባርኩት። ዳግመኛም አብርሃም ይስሐቅና ያዕቆብ ወዳሉበት፣ ነቢያትና ሐዋርያት ሁሉ ወዳሉበት ውሰደውና የባርኩት። ዳግመኛም ጻርቃንና ቃንና ሰማዕት ድንግልን ደናግልና፣ መነኮሳት ሄሮድስ ሰለኔ ያስፈጃቸው ህፃናትም ወዳሉበት ውሰደውና የባርኩት፣ የሰጠሁትን ጸጋ አይተው እንዲያመሰግኑኝ። ያን ጊዜም መልአክ ወደ እመቤታችን ወሰደውና ሳመችሁ ባረከችሁ። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድን ጌታም እንዲህ አለው ህፃን ገብረ መንፈስ ቅዱስ በመንግስቴ ከእኔ ጋራ ትነግሳለህና ደስ በልህ፣ በርታ፣ የሚደርስብን ሁሉ ታገስ። ብዙ ነፍሳትን በአንተ ምክንያት ይድናሉ። ሰላሜ ከአንተ ጋር ይሆናል። ከዚህ በኋላ መልአኩ ወስዶ አባ ዘመደ ብርሃን ወዳለበት አወረደው፣ ከመግቢያው በር ላይ ማስቀመጠው። መልአኩም ወዳለበት ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። መልአኩም ከሱ ከሄደ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩም እንደነገረው ህጻኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ህጻኑንም አንስቶ ስሙ ታቅፎ ወደ ቤቷ አገባው። በፍቅር በስነ ሥርዓት አሳደገው። መዝሙረ ዳዊትን፣ ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ አስተማረው። በረከቱና ረዴቱ፣ ጸሎቱና መልጃው ከሁላችንም ጋር ይሆንልን፣ አሜን። የጻድቁ አባታችን ምልጃቸው፣ ጸሎታቸው ከሁላችንም ጋር ይሆነልን አሜን። እግዚአብሔር አምላክ የቸርነቱን ስራ ይስራልን። በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ሁላችንን የሚማረን አሜን። ልመና ይደረግልን፣ በረከቱ ይደርብንና አቡነ ገብረ መንፈስ ቅዱስ ያደረገው ተአምሪ ነው ለዘላለሙ አሜን። አንዲት መካን የሆነ ሴት ነበር። እች ልጅም አልነበራትም። ልጅ ይሰጣት ዘንድ ቀንም ማታም ወደ እግዚአብሔር ትጮ ነበር። አንድ ቀንም ወደ ቤተ ክርስቲያን ስትሄድ ቀድሞ ስለ እሷ የተነገራላት የተናገረላትን መበለት አገኘቻት። መበለቲቱ ስርዋን ሁሉ ገለጠችላት፣ እግዚአብሔር ቅሪ እንዲላት ኃጢአቷን፣ እንዲያስተሰሪላት ስርዋንም በሰው ፊት እንዳይገለጸባት በበጎ በአቡነ ገብረ መንፈስ ቅዱስ ጸሎት በማጸኗን ምኞቷንም እንደተፈጸመላት ጽንሱ በማጸኗ እንደተሻረ ነገረቻት። ሴቲቱ ይህን ነገር ከመበለቲቱ በሰማች ጊዜ በልባ መነችና፣ እኔም በአቡነ ገብረ መንፈስ ቅዱስ ጸሎት ማጸን አለው። እግዚአብሔር መሜን መከረና ይቶ በአቡነ ገብረ መንፈስ ቅዱስ አማላጅነት ልጅ ቢሰጠኝ እኔም አገልጋይ ሆነዋለው እስካሁኑ እስከ ዕለተ ሞቴ መታሰቢያውን አደርጋለሁ አለች። ይህንንም ብላ ወደ ቤተ ክርስቲያን ገባችና በእግዚአብሔር ቤተ መቅደስ ቤት ቆመች። አቤቱ የአቡነ ገብረ መንፈስ ቅዱስ አምላኩ አባታችን አማላጅ ነህ፣ ልጅ ብትሰጠኝ እኔም በቃል ኪዳኗ አምናለው፣ ዝክሩንም እዘክራለሁ በሚፈሩ ሰዎች ፊት ስለት ስለቴ ይችናት ይንንም ተናግራ ሰገደችና አባታችን የገሉን መጽሐፍ ስማ ወደ ቤቷ አሄደች። ከዚህ በኋላ ጸነሰች፣ ወንድ ልጅንም ወለደች። እንደተሳለችም አደረገች። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። አሜን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ምልጃና ጸሎት አይለየን። የታመመውን ይማርልን፣ የተጨነቀውን ያረጋጋልን፣ የታሰረውን ያስፈታልን፣ የሞቱትን ነፍሳት ከአብርሃም ከይስሐቅ፣ ከያዕቆብ ጋር ያደርግልን። ከለትኪት ከዘመነ መንሶት ሁላችንን የሚሰውረን እኛ ከማናቀው እሱ ከሚያውቀው መከራ ሁላችንን የሚጠብቀን ሀገራችንንም ሰላም ያደርግልን፣ ጦርነቱን ዘረኝነቱን ሁላ ያስወግድልን፣ ደም መፋሰሱን በቃችሁ ይበልልን መጨረሻችንን የሚያሳምርልን ቆርቦ ከመፍታት አምኖ ከመካድ ተቀድሶ ከመርከስ ሁላችንን የሚጠብቀን፣ አሜን። አባታችን ሆይ በሰማያት የምትኖሩ ስሜ ቀደስ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ሲሆን፣ የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ሙሉ ይቅር በለን እኛም የበደውን ይቅር እንደምንል አቤቱ፣ ወደ ፈተና ማታግባን፣ ከክፉ ሁሉ አድነን እንጂ፣ መንግስት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ወይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግልነሽ በስጋሽም ድንግልነሽ ያሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ የማሕፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋ ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ሙሉ ያስተሰሪልን ዘንድ ለዘላለሙ አሜን። ክብርና ምስጋና ይሁን ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ይሆነለን፣ አሜን። ወሰባት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክብር ይቆየን።